የአማራ ክልል ግብርና ምርምር ኢንስቲትዩት ክልላዊ የግብርና ምርምር ስራዎች አውደ ጥናት በማካሄድ ላይ ነው። ምርምር ኢንስቲትዩቱ ምርታማነትን በማሳደግ የክልሉን ሕዝብ የምግብ ዋስትና ለማረጋገጥ ትኩረት አድርጎ እንዲሰራም ተጠይቋል። የግብርና ምርምር ፎከስ ማድረግ ያለበት ክልሉ በግብርናው ዘርፍ ወዴት መሄድ እንዳለበት የቀረጸውን ራዕይ በሚያሳካ መንገድ መሆን ይጠበቅበታል። የመጀመሪያው የምግብ ዋስትናና የምግብ ሉዓላዊነታችንን በማረጋገጥ ላይ እንዲያተኩር እንስሳትና በሰብል ልማት ዘርፍ ይህ ክልል የምግብ ጉዳይ ኢሹ የማይሆንበት ክልል እንዲሆን ማስቻል ይጠበቅብናል። የግብርና ምርምር ኢንስቲትዩቱ በስሩ ከሚገኙ ሰባት የምርምር ማዕከላት ውስጥ አንዱ የሆነው የሰቆጣ ዝናብ አጠር ግብርና ምርምር ማዕከል የማህበረሰቡን ችግሮች ለመቅረፍ የሚያስችሉ ጥናትና ምርምሮችን በማካሄድ ላይ መሆኑን የምርምር ማዕከሉ ዳይሬክተር ዶክተር አዳነ ባህሩ ገልጸዋል። ባለፉት ዓመታትም ምርምር ማዕከሉ በአነስተኛ የዝናብ ስርጭት መድረስ የሚችሉ የቆላና የደጋ ሰብሎች ላይ በሰፊው ሲሰራ ቆይቷል። ማዎቹ የምርምር ተደራሽ የምናደርጋቸው እንደ አበርግሌ ዝቋላና ሰሀል አካባቢ እንቁዳ ጉሳ የሚባል በከፍተኛ ሁኔታ ባሷድሩ ተወዳጅ የሆነ በዋናነት ከእንስሳት የሚገኙ ንጥረ ነገሮችን ይህን አካቶ የያዘ በተለይ አካባቢ ላይ ከተንሰራፋው ከምግብ እጥረትና ከስርዓተ ምግብ ችግርን መቅረፍ የሚያስችል ሰብል በሰፊው የማስተዋወቅ ስራዎችን እየ እንገኛለን ባለፈው አመት ሶስት የበቆሎ ዝርያዎችን ማስመዝገብ ችለናል። እነዚህ የበቆሎ ዝርያዎች በንጥረ ነገር ይዘታቸው የተሻለ በአነስተኛ የዝናብ ስርጭት መድረስ የሚችሉና ከፍተኛ ምርት መስጠት እንደሚችሉ ተረጋግጦ የብዜት ስራዎችን ሰርተን እሱንም ወደ አርሶ አደሮች የማስታወቅ ስራዎች እየሰራ እንገኛለን። ከኋላ ቀር የአስተራረስ ዘዴ በመላቀቅ ባለን ፀጋ ልክ ለማደግ ተግባራዊ የጥናትና ምርምር ስራዎች ላይ ትኩረት አድርጎ መስራት እንደሚያስፈልግም የክልሉ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር አስማረ ደጀን ተናግረዋል። እስካሁን ድረስ በአስራ ሰባተኛው ክፍለ ዘመን የነበረ የአስተራረስ ዘዴ ነው ያለን በጣም የሚያም ነው። አሁንም ከዛ ካልወጣን በስተቀር የአገሪቱ የግብርና ሁኔታ ይሻሻል ማለት በጣም አስቸጋሪ ነው። አይታችሁታል። ምን አይነት የመሬት አቀማመጥ እንዳለን፣ ያንንስ እንዴት ነው ማሻሻል የምንችለው? እንደገና ደግሞ የውሃ ፖቴንሻል አለን በመስኖ ላይ የመስራት እሱንስ እንዴት አድርገን ነው በፕሪሲሽን አግሪካልቸር ማለት አንድ እጽዋት አንዷ ብቻ ተተክላ ተዘርታ ምርት እስከምትሰጥ ድረስ ስንት ውሃ ያስፈልጋታል? እዛ ድረስ መድረስ አለበት። ምርምር ኢንስቲቱቱ በዚህ አውደ ጥናት 921 የምርምር ጽንሰ ሀሳቦችን የሚገመግም መሆኑ የተገለጸ ሲሆን 213ቱ ጥናቶች የተጠናቀቁና በሚቀጥለው ዓመት ተግባራዊ የሚደረጉ ናቸው ተብሏል። 921 የምርምር ጽንሰ ሀሳቦች ይገመገማሉ። ከእነዚህ ውስጥ 282ቱ አዲስ ናቸው። አዲስ ማለት አዲስ ፕሮፖዛሎች ናቸው፣ ጽንሰ ሀሳቦች ናቸው። ስለዚህ እነዚህ የክልሉን የግብርና ችግር የሚቀርፉ ናቸው ወይ የሚለውን ነገር ይገመገማሉ ማለት ነው። 426ቱ የሚቀጥሉ ናቸው። የግብርና ምርምር ተቋሙ ለሚያደርጋቸው ጥናቶች ውጤታማነት በክልሉ ከሚገኙ ሁሉም ዩኒቨርሲቲዎች ጋር በትብብር እየሰራ መሆኑም ተነስቷል። ከአሁን በፊት የተሰራ ላለመሆኑ ቸክ ይደረጋል። እንደገና ደግሞ ተጨማሪ የሆነ ግብአት ይሰጣል ወይም በዚህ መልኩ ቢስተካከል፣ በዚህ መልኩ ቢስተካከል የሚል ተጨማሪ ኮመንት ይሰጥና ያ ፕሮፖዛል ተሻሽሎ ነገ ከነገ ወዲያ የአርሶ አደሩን ችግር የሚፈታ የምርምር ምርምር ለማድረግ ትልቅ ጠቀሜታ አለው።